እንዴት ነው የማይከብደው? አልጋ ላይ እንተኛ፣ እኔ ፍሬም የሉም። ዛሬ አብረን እንተኛ፣ አብረን እንቦርቅ ማለት ቀልድ ነው ማለት ነው። እኔ ልንገር አንድ ሀቁን ማለት ነው። የሆነ ሰው ያን ቪዲዮ አይቶት በጣም ተናዷል። ማነው? ይቅርታ ጠይቃት፣ ተንበርክከ ይቅርታ ጠይቃት። ልጅቷ ላሰብካት ጉዳይ ስላልተሳካልህ ደስ ብሎኛል። ልጅቷ እኔ ፈልጋታለሁ። አረ እንደዛ አይደለም። ለምን ድጋሚ ራሱ ከእሷ ጋር እንደዚህ አይነት ቀልድ እና ሰፋጣ አልፈልግም። ሲጀምር ከልጅቷ ላይ አይንህን እንድታነሳ እፈልጋለሁ። ምክንያቱም ልጅቷ እኔ ያሰብኩላት ሰው አለ ማለት የፈለግኩትን ይገባሃል? ልጅቷ ያሰብኩላት ሰው አለ። አይንህን እንድታነሳ እፈልጋለሁ። አንተ ግን ቆይ ምን አስበህ ነው እንደዛ ያደረግካ ልጅቷን አንት ነው እንደዛ እኮ ይሆናል። በያስበ አይደለም ኤፍሬም፣ እግራቸው እስኪያወጡ ነው እንዴ ተበጣከው? አረ አይደለም፣ የሰው ልጅ የሚያስበው ነው በአንድ ባንደበቱ የሚያወጣው። ሰላም ሰላም፣ ውድ ቤተሰብ እንዴት እንዴት አላችሁልን? እኛ የለንላችሁ፣ ክብሩ ይስፋ። እናንተም በያላችሁበት ሰላም ሁኑልን። እንዴ እንደምጀምርላችሁ አላቅም። ሰሞኑን የሆነ ትንሽ ነገር ተፈጥሯል። ማለት ሳላስበው ነው፣ ባላስብኩበት መንገድ ታስቦ ነው፣ ለዛ ዝብርቅርቅ የወጣው ነገሩ እኔ እንደዛ ነበር የሚያሰብኩት እኔን እንደ ባለጌ ምናምን የሚያሳይ ነገር ነው። አይ ቲንክ ማለት እኔ ያሰብኩት እንደ ቀልድ እንደ ፕራንክ ነገር ነበር ያሰብኩትኝ፣ ግን ነገሩ መንገዱን ስቶ ሌላ ነገር እኔን እንደ ባለጌ ማሳያት ጀምሯል። ለዚህም ደግሞ ብዙዎቻችሁ ቤተሰቦች ተናግራችሁናል። እንዴት እንደዚህ ታደርጋለህ እንደዚህ አንጠብቀህ ምናምን ብላችሁኛል። ማለት ሌላ ትልልቅ ሰው እንኳን ሰምቶ እስኪ ቆጣኝ ድረስ ያልጠበቅኩት ሰው ባዜጓችን ላይ ዛሬ ያልጠበቅኩት ሰው ጠርቶኝ፣ ላዋራ እፈልጋለው፣ አብሪኮ ምንድነው የሰራህ ውስተት ምናምናምን አለኝ። በጣም የደነገጥኩት ሲደውልልኝ፣ የምር ሲደውልልኝ፣ በጣም የደነገጥኩት ላዋራ እፈልጋለው፣ ቤተሰቦችህም እንዳዩት እፈልጋለሁ፣ ካሜራ ይዘህ ና። እንዴት እንደዚያ ዓይነት ነገር ትሰራለህ? ማለት ከአንተ የሚጠበቅ ነገር አይደለም። ይሄ አንተን እንደ ጨዋ እንደ ወንድ እንደ ቤተሰብ ነው ማየክና እንዴት እንደዚያ ዓይነት ነገር ታረጋለህ ተብዬ ተቆጥቻለው። እንዴት እንደማወራው ግራ ገብቶኛል ማለት ምን ብዬ ማስረዳት እንዳለብኝም አላቅም ምክንያቱም የሰራሁት ነገር አይ ቲንክ ስህተት ነው ቪዲዮ ከተለቀቀ በኋላ ስህተት ሆነ ያው ስለምን እንደማወራ ካልገባችሁ ላልገባችሁ ሰዎች ያው ትናንትና ወዲያ የተለቀቀውን ቪዲዮ አይታችሁታል ከጽጌ ጋር የሰራሁትን ቪዲዮ እኔ ያሰብኩት እንደ ፕራንክ ነበር ያው እሷም ቡታጅራ ከብሩኬ ጋር ፕራንክ አድርጋኝ ስለነበረ በቀለሱ መልስ አይታችሁት ከነበር ያኛውን ቪዲዮ አገኛችኋለሁ ወይም እንደማገኛቸው አሳያችኋለሁ ምናምን ብያቸው ነበር። ያው አዲስ አበባ ስለተመለሰን ያለኝ አማራጭ ጽጌን ፕራንክ ማድረግ ምናምን ብድሬ መመለስ ነበር ያሰብኩት። እንዳጋጣሚ ነገሮች ተበለሻሹ። እሷም ተናዳ ስትወጣ ፕራንክ ነው ብዬ ራሱ ለሷ ለማስረዳት ታልታኝ፣ ተጋጭታ ተናዳ ስትወጣ እንዴት እንደዚህ ታስበኛለህ እንዴት እንደባለጌ እኔን አብረን ምክንያቱም እሷ እንደ ጓደኛ ምናምን ስለምታይ እንደ ጓደኛ ስለምንታይ እንደዚህ አይነት የብልግና ቃላቶች ምናምን ከኔ አትጠብቅምና እኔ በቃ ልክ እንደዛ ተናግሬ አትናግራት ፕራንክ መሆኑን ላስረዳት ነበረ። መጨረሻ ላይ እናንተንም ፕራንክ አድርጌያችሁ እዛ አንድ ላይ ያው እናንተንም አንድ ላይ ከእሷ ጋር ፕራንክ ነው ብዬ ልነግራችሁ ነበር እቅዴ። ነገር ግን ሰአተ፣ እኔም ከዛ በኋላ መቅረጽ አልፈለግኩም፣ ተናደድኩኝ። እናንተን እንኳን ሳልነግራችሁ ፕራንክ ነው ብዬ ሳልነግራችሁ ነው ቪዲዮ የዘጋሁት። እሷም ከዛን ቀን በኋላ ቪዲዮ አታነሳልኝም። ስልክ ስደውልላት ከዛን ቪዲዮ በኋላ ስልክ ስደውላት አታነሳልኝ፣ ማግኘት ሁሉ አትፈልግም ጭራሽ። ከዛ እሺ፣ በቃ ቀስ እያልን አስረዳታለሁ ምናምን ብዬ አስቤ ነበረ። ግን በመሀል ያልጠበኩት ሰው ማለት በጣም ማከብረው በጣም ትልቅ ሰው፣ እኔን በዛ መንገድ እንኳን እንትን ይለኛል ማለት ለእኔ ያን ያክል ቦታ አለው እንዲ ብዬ እስከማስብ ድረስ የምጨነቅለት ሰው፣ ምፈራው ሰው ደውሎ እንዴት እንደዚህ ታደርጋለህ አብሪክ እኮ እናንተን እኮ እንደዚህ አልጠብቀም። እንደዚህ አይነት ፕራንክ እንዴት ታደርጋለህ? ብቻ የሆነ ነገርና ላዋራ እፈልጋለሁ። ቤተሰቦች መስማት አለባቸው። ቪዲዮ ይዘክና ስብላኛለች ወይም ብሎኛል። ማን እንደሆነ የምታዩት ይሆናል ወይ አይታችሁት ይሆናል። እስካሁን ብቻ ጨንቆኛል፣ መንብዬ ላስረዳ እንደምችል ማለት ሁሉም ሰው እናንተንም ጨምሮ የተገነዘባችሁት እኔ በቃ ባልጌ የማይሆን በቃ ባህሪ ያለኝ እስከሚያስመስል ድረስ ነው ያው ፕራንክ መደራረግ ያለ ነው፣ ሁላችንም ጋር በተለይ ደግሞ የኛ ጀማ ምናምን አካባቢ ፕራንክ ትደራረጋላችሁ። በቃ ኖርማል ነገር ነው። ና እኔም እዛ ፕራንክ አድርገው ስላበሳጩኝ ማለት አስደንግጠኝ ስለነበረ መበሳጨት ሳይሆን ለጊዜው ተበሳጭ ነበር። ከዛ ፕራንክ መሆኑን ሲነግሩኝ ማለት በቃ አገኛቸዋለሁ ምናምን ብዬ ስቄ ምናምን ነበር ያለብኩት። ከዛ በቃ ብሩኬን አላገኘውም የኤፍሬምን ወንድም ማለት ነው ባለፈ ከጽጌ ጋር ፕራንክ ስላደረጉኝ በቃ እሱን አላገኘሁትም። ቡታጅራ ነው እንዳጋጣሚ ወደ አዲስ አበባ ተመለስን እና ከዛ ጽጌን ያለኝ አማራጭ ጽጌን በምን ፕራንክ ላርጋት? በማጠብቀው ነው ፕራንክ ስታደርጉ ያው በማትጠብቁት ነገር ማስደንገጥ ምናምን ነገር አይደለ? እውነታ የሚያስመስልልኝ ፕራንኬን እውነት የሚያስመስልልኝ ነገር ምንድን ነው እና ኤፍሬም መቀሌ ሄደዋል ቤት እኛን ያለነውና ትንሹ ያለነው ኮምፒውተር ሶ እኔ ቤት ስለቀረው ምንድን ነው ማድረግ ያለብኝ፣ እሷን ቤት ደብሮኛል ብሎ ጠርቶ አብረን እንደር እነ ኤፍሬም የሉም ምናምን ብሎ በቃ የማይሆን የማይሆን ቃል ተናግሮ የእሷን ሪያክሽን ማየት ነበረ ፍላጎቴ። ነገር ግን አቅጣጫውን ስቶ እሷን አበሻጭቷት ማለት፣ በእርግጥ ሊያናዳት ይችላል፣ ግን መረዳት ምናምን ትችል ነበር። ችግር የለውም ብቻ አለፈ። እናንተም ኮሜንት ላይ ብዙ ጊዜ ተናግራችሁኛል፣ እንዴት እንደዚህ ታደርጋለህ እናንተ እንደዚህ እንጠብቅህ ጥሩ ልጅ ነው ምናምን ያላችሁኝ፣ ስቲል ራሴን ማካፈል ባይሆንብኝም ጥሩ ልጅ ነኝ፣ እንደዛ አይነት ባህሪ የለብኝም፣ ማርያምን ነው ምላችሁ። ግን ያው ለጨዋታ ለቀልድ ፍራንክ ለማድረግ ስለነበረ ነው እንደዛ አይነት ቃላቶችንም ሳወጣ የነበረው። በጣም ይቅርታ ለሱ። ጽጌሪም ቢሆን እንደምንም አግኝቻት አስረድቻት ይቅርታ ለመጠየቅ ሞክራለሁ፣ ለማስረዳት ሞክራለሁ። ያው ባላሰብኩት መንገድ ነገሮች መንገዳቸውን ስተው ምናምን የማይሆን ስም ሰጥተውኛል። በጣም ይቅርታ እናንተንም። ብቻ ያሳሰበኝ አሁን የጠራኝን ሰው እንዴት እንደማስረዳው ነው። እንደምታዩት ሌላ ሰፈር ነው ያለሁት፣ የሆነ ሰፈር ነው ያለሁት። የጠራኝን ሰው ማለት እንደዚህ አክብሮ ና አብሪኮ ላናግር እፈልጋለሁ፣ ልመክር እፈልጋለሁ ምናምን ነው የተባልኩት። ማለት ማግኘት እፈልጋለሁ አይነት ነገር ነው የተባልኩት። እና ይሄ ሰው እኔን እንደዚህ ጠርቶ በቁም ነገር ያዋራኛል ብዬ አላሰብኩም ነበረ። ደንግጫለሁም ደስ ብሎኛልም እንደዚህ ይታሰብልኛል እንዴ ምናምን ብዬ እስካስብ ድረስ በዚህ አጋጣሚ በጣም ነው የማመሰግነው። ብቻ እስኪ እዛው ሰፈር ነው ያለሁት፣ ጊቢ እንግባና ምን እንደሚለኝ እንግዲህ አብረን እናያለን። ትንሽ ፈርቻለሁ። ማለት እናንተም በጣም የምትወዱት ሰው ነው፣ በጣም የምታከብሩት ሰው ነው። እና አብሪኮ እንዴት እንደዚህ ታደርጋለህ፣ ላዋራ እፈልጋለሁ ምናምን ነው የተባልኩት እና እናንተ ይህን ሰው ስታዩት ትወዱታላችሁ፣ በእርግጠኝነት እኔንም የሚለኝን ነገር እስኪ አብረን እናያለን። ጫዛው ሰፈር ነው ያለሁት እስከ ገባ ግቢ ውስጥ በጣም በጣም ጨንቁኛል። የጠራኝ ሰው ትልቅ ሰው ነው ማለት እኔ የምጠብቀው ሰው አይደለም። ብቻ እሺ ብዙ አላውራባችሁ፣ እንግባ ቤትና የሚለኝን ነገር አብረን እንሰማለን የምር ግን በጣም ፈርቻለሁ። ካሜራማን መቅረጽ ይቻላል ፈቅዳለች ፈቅደዋል ወይ ፈቅዳለች እንግዳው ፈቅዳ፣ ማን ነው የጠራኝ ሰው ፈቅዷል፣ ፈቅዳለች። ችግር የለው መቅረጽ እንችላለን። ቤት እንግባ። ለማንኛውም እዛው ቤት አካባቢ ነው ቆሜ የቀረጽኩላችሁ። እንሂድ። መውደዴ ንግሪያ ዛሬ ቢውጣለኝ ምን አለ እንደ ሰው ተሳክቶልኝ ልቤ ሰላም በዋለ

ሰላም ተመልካቾቼ እንዴት ናችሁ? ደህና ናቸው። አይ አለን ይመስገን ፈጣሪ። ዛሬ አብሬ እኮ ጠርቼው ነው ግን 6 ሰዓት ጠርቼው 8 ሰዓት የመጣው የምር በጣም ነው የተበሳጨሁት። ምንና አይ ይቅርታውማ ለእኔ ሳይሆን ለዛች ለሚስኪን እህቴ ይቅርታ ማለት ያለብህ አንተ። ግን ወይ ምን አስበህ ነው እንደዛ ያደረካ ልጅቷን? አንተን ነው እንደዛ እኮ ይሆናል ብዬ አስቤያለሁ። አይደለም እነ ኤፍሬም እግራቸው እስኪያወጡ ነው እንዴ የጠበቅከው? አረ አይደለም ለሙ፣ የሰው ልጅ የሚያስበው ነው በአንድ መቶ የሚያወጣው እንደዛ እንደዛ ለማድረግ እኮ አስቤያለሁ። አይደለም ሰላስ ነው እና ልትፈትሻት ነው ማንነቷን? አረ አይደለም ማለት ያሰብኩት እኔ እሷን ለማስደንገጥ ምን ትላለች ምናምን የሚለው ለማየት ነው እንጂ አይደለም። አቅደኸው የነበረው ቆይቷል ካቀድከው። አረ ምን ታርለም የምር ጨዋታ ነው ማለት፣ ቀልድ ነው በቃ። ያሰብኩት የነበረው ግን ካለችክ ልታደረገው ነው? አረ አይደለም እኔ ኤፍሬም እስኪሄዱ፣ እግር እስኪያወጡ፣ ቤቱ ክፍት እስኪሆን ነበር የጠበከው። እንደዛ አይደለም እኔ እኮ ያሰብኩትኝ እንደዛ አልነበረም። ግን በቃ አንቸስተር የሚከሆን ደንግጬ ነው የመጣሁትኝ። አይ እኔ በጣም ነው የተሰማኝ የምር። እንዲ ምን ሆነሃል? እኔ እኮ እንደ ፕራንክ ነበር ያሰብኩት፣ በቃ እንደ ቀልድ እነዛ ፕራንክ ስላ የሆነ ሰዓት አድርጋኝ፣ ሲጀምር ከልጅቷ ላይ አይንን እንድታነሳ ፈልጋለሁ። ምክንያቱም ልጅቷ እኔ ያሰብኩላት ሰው አለ። ምን ሆነ ማለት የፈለግኩትን ይገባሃል? ልጅቷ ያሰብኩላት ሰው አለ። አይንህን እንድታነሳ ፈልጋለሁ። ስትሄድ ስትመጣውላ አስተያየትህ አላማረኝም። አደለም ያ በፕራንክ መልኩ ልታቀርበው ቀርቶ ማለት ነው እኔ ያሰብኩት በቃ ፕራንክ አድርጌያት ለንትን ለማለት ነው። ብድር ለመመለስ ነው ያሰብኩት ነው፣ ፕራንክ አድርጋኝ ስለነበር እኔም ፕራንክ ላደርጋት ነው ያሰብኩት። በእንደዚህ አይነት መንገድ ነው ታዲያ ፕራንክ የሚደረገው? ስንት አይነት ፕራንክ አለ? ኖርማል ነው ግን እኮ ልጅቷ ላሰብካት ጉዳይ ስላልተሳካል ደስ ብሎኛል። ልጅቷ እኔ እፈልጋታለሁ። አረ እንደዛ አይደለም። ለምኑ ድጋሚ ራሱ ከእሷ ጋር እንደዚህ አይነት ቀልድና ሰፋጣ አልፈልግም። ቀለል አድርጌ ነው እኮ ያሰብኩት የነበረውን እሷ ከብደው ነው ግን እኮ ማለት እኔ ያሰብኩትኝ እንደ ኖርማል ቪዲዮ ምናምን ከብደው አልጋ ላይ እንተኛ፣ እኔ ፍሬም የሉም። ዛሬ አብረን እንተኛ፣ አብረን እንቦርቅ፣ ማለት ቀልድ፣ ማለት ቀልድ ነው ማለት ነው። እንዴ ከሱ በላይ ምን አለ? የሚያስደብር ነገር አለ ከሱ በላይ? እቃ ጠፍቶ መሰለህ እንዴ? እቃ እንፈልግ እኮ አይደለም ያልካት፣ አብረን እንተኛ ነው ያልካት። ኮ ቀልድ ማለት ፕራንክ ነበር ያሰብኩት እኔ እንደዛ። አይ እኔ ነገርኩ በቃ። አብሬኮ ነው አሁን የጠራሁት ጉዳይ ምንድነው አንድና አንድ ልጅቷ ላይ አይን እንድታነሳ እፈልጋለሁኝ። ልጅቷ እኔ ተመኘውላት ሰዋለን ወጣም ወረደ በቃ እፈልጋታለሁኝ። ማለት ኖርማል ፕራንክ ነው። ግን እኮ ቀላል አይደል? ምን የሚከብድ ነገር ነው? በፕራንክ ሰበብ ነው ዛሬ ብዙ ነገር እያየን ያለ ነው። አረ ኖርማል ነገር ነው። ይቅርታ ጠይቃት። አራት ሰማም ስልክ አታነሳ ምን አታረም በቃ ተናዳ ነው የወጣችው። ያን ቀንም እኮ ላስረዳት ነበር መጨረሻ ላይ፣ ከዛ ተናዳ በቃ ነው። ቪዲዮን ተውኩት በማና ቆረጥኩት እንጂ ፕራንክ ነው አስረዳት ነበር እኮ መጨረሻው፣ ግን ተናዳ በጥፊ መታኝ ነው ዘግታ የወጣችው። አይተሽዋል። አሁን እንዴትም አላገኛትም። በቃ ስልክ ግን አሁን ያን ያክል ይቅርታ የሚያስጠይቅ ነገር ነው እሺ? አዎ አብረን እንታኛ፣ አብረን እንታኛ። ፍቅረኛ ነች አረ ጓደኛ ነች፣ ጓደኛ ናት አይደል? ጓደኝነት በምናል ደረጃ ነው ኖርማል ጓደኛ። ስለዚህ የማይመህዝ የማይመስል የማይሆን ነገር ነው። እኔ ፈልጋታለሁ። ለሌላ ሰው እኮ ደጋግሜ ሌላ ሰው አይመለከትም አረ እንደዛ አይደለ። ምን ለጨዋታ አስብ ነው እኮ እንጂ ማለት እንደዚህ ካበዳል ብህ ደግሞ ነገሩን አላሰብኩትም። በቃ ጀስት ፕራንክ እንደራረጋለን። ፕራንክ አድርጊያት በቃ ለማጨረስ ነበር ሀሳብ፣ ግን ተናዳ ስትወጣ ሰውም እንደ ፕራንክ አላየው ምናምን። ለዛ ነው አንቺ መጨረሻውን ያው በፕራንክ መልኩ ስላላየሽው ነው እንጂ ኖርማል ፕራንክ ነው ያደረኩት። ይቅርታ ጠይቃት፣ ተንበርክከ ይቅርታ ጠይቃት። ማለት ያን ያክል ያስከፋ? አሁን ይኸውልህ፣ እኔ ልንገር አንድ ሀቁን ማለት ነው፣ የሆነ ሰው ያን ቪዲዮ አይቶት በጣም ተናዷል። ማነው እኮ? ማንነቱን እኮ ነው የማልነግረህ። እና የምር ነው ወይ ለም ሊኒ ያለኝ? ኧረ አይደለም ግዴለም፣ ብየዋለሁ እኔ ደግሞ እች ልጅ ያሰብኳላት ተሰዋለ፣ አለቀ። አንተ ደግሞ በማል እንደዚህ አይነት ቪዲዮ ስትሰራ የሆነ ቀረቤታ ባይኖራቸው እኮ እንደዚህ አይነት ቪዲዮ አይሰሩም ነበረ። ለምሊ የሆነ ቀረቤታ አለ፣ አረጋግጬ አጣሪያ ያ ያ ሰው ስለዚህ፣ ያ ሰው ደግሞ እንዲያምንክ ይቅርታ፣ ፕራንክ ነው፣ እንደዚህ አስቤ አይደለም ምናምን፣ ከዚህ በኋላ እንደዚህ አይነት ቪዲዮዎች አልሰራም ምናምን በላት እና ይቅርታውን ጠይቃት። አላገኛትም ነው እኮ፣ እንዴት አገኛለሁ? እሺ

አረ፣ እንዴት ነው የሚባለው ነገር? ይሄ ብቻ ነው እንዲህ የሚመጣው? አረ፣ እንደዛ የሚባል ነገር የለም። ጀስት ጓደኛ እኮ ያው ነው። ከጓደኝነት በኋላ ነው ወደ ፍቅረኛ የምትቀየረው። ቀስ በቀስ ከትውውቅ ከልምድ አንፃር ነው ፍቅር የሚመጣው እንጂ በአንዴ ፍቅር ከሰማይ ከምድር አይወርድም። እሷን ስታስብ ምን ይሰማዋል? እንደ እንጃ አረ ያሳፈርሽ ነው። አንኩ አረ ኖርማል ነው። ልብ ያለ የቱ ጋና እ በዚህ ጋና እ አንድ ልብ ነው ያለ። አዎ። ምድምምድምምድም ይላል። ምንድን ነው? ፈርቼ ነው አንቺ ስለ ጠራሽ ይሄ ብቻ ነው ለኝ ብ ስለ ሷ ስናወራ አይደለም። እሺ ቅርታ በላት ቅርታ በላት ቅርታ በላት ቅርታ ዬን የወድ ካስከፋዎች፣ በላት ቅርታን ትቀበላለች ጠይቃት እና እኔም የሆነ ቦታ ዚያራ ሊሄድ ነው። ዚያራ ሊሄድ ነው እና ከጓደኞቼ ጋራ